በብርሃነ ብርሃን ላይ የሚለው እውነትና ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና የሚለውን እውነት ወንድም ዘላለ ስለ ምንድን ነው በአንድ ላይ እንድናየው ያመጣችሁት? ሁለቱም እኮ በየግላቸው ሊታዩ የሚችሉ ጥልቅ እኮ ሐሳብ አላቸው? እንዴት ነው በአንድ ላይ እንድናያቸው፣ ዝንድናቸውን ፈልገን ሐሳቡን አንድ የሚያደርጋቸው ምንድን ነው በሚልክ ያመጣችሁት፣ ይህንን ልታብራራልን ትችላለህ ወንድም ዘላል ብለው ጠየቁ። ከሽረካሳ ከሽረካሳ በዚህ የአጥቢያ ውስጥ ያላቸው ሚና ከፍተኛ ነው። ወገኖችን ከማጽናናት፣ ከማበረታት አይዟችሁ ከማለት አንስቶ በመጽሐፍ ቅዱስ የእግዚአብሔርን እውነት በአብሮነት ከማስተማር ባሻገር ቤት ለቤት ባለ የጉብኝት አገልግሎት ትጋታቸው ይታወቃሉ። በመጽሐፍ ቅዱስ ጥናት ውስጥ ትጉ ተሳትፎ ከሚያደርጉ አባቶች መካከልም ናቸው። ጋሼ ረጋሳ ይህን ጥያቄ ሲጠይቁ ዝማሪውን ሲመራ የነበረው ወንድም ዘላለም መልስ ለመመለስ እየተሰናዳ ሳለ ወንድም ወንደሰን እ ይቅርታና ወንድም ዘሌ፣ ይህንን ጥያቄ እኔ በቅድሚያ ልመልሰውና አንተ ማጠናከሪያ ብሰጥበት ይመስላል አለ። ወንድም ወንደሰን ወንድም ወንደሰን ያለው እርጋታና ትህትና የሚጋባ አይነት ነው። ድንጋዮችን እያረሰርሰ እንደሚፈስ ልክ እንዲሁ ውሃ ጅረት ለስለስና ቀስ ብሎ የመናገር ዘይቤው ለማድመጥ ችኮላን አልፎም እርጋታን የሚፈጥር ነው። ቀጥሎ ምን ሊል ይሆን የሚል ስሜትንና እጭ ምን ያወራል መቼ ነው አውርቶ የሚጨርሰው የሚልን ሁለት የተቀላቀሉ ስሜቶችን የሚፈጥር የንግግር ዘዬ ያለው ወንድም ወንደሰን በዚህ አትና ውስጥ የሚታወቅበት ባህሪው እርጋታውና ትህትናው ነው። ወንድም ወንደሰን ከእርጋታውና ከትህትናው ባሻገር ለወንድሞች ያለው ፍቅርና አክብሮት እንዲሁም የትኛውም ወንድም ተቸገረ፣ አጣ ሲባል ከሙላቱ ሳይሆን ከጎድለቱ የሚያካፍል እና ወንድም ነው። ወንድም ዘላለም፣ መልካም መልካም፣ ወንድም ወንደሰን፣ ቀጠል እባክህ፣ እባክህ ቀጠል አለ በፍቅር በመጋበዝ ልብህ ወንድም ወንደሰን ሐሳቡን ለመቀጠል የመጽሐፍ ቅዱስን ገጾች በጣቶቹ እያሻሸረ ገለልጥ ገልጥ በማድረግ እየተመለከተ አዎ፣ ልክ ነው ጋሽ ረጋሳ እንዳሉት ይሄ እውነት በነጠላ ልናየው የምንችልበት ሁናቴ አለ። ልክ ነው። በየግላቸው ብናያቸው የየግል እውነትን እውቀትን ይሰጡናል። ግን ተዛማጅነታቸው ምንድን ነው እና በአብሮነት ብናያቸው ምንም ትርጉም ምንን መገለጥ ይሰጡናል በሚለው ልክ እንድናይ ደግሞ መቅረቡ ጥሩ ነው ብዬ አስባለሁ። ምክንያቱም በዚህ እውነት ውስጥ የምንማረው ትልቅ ነገር ስለሚኖር፣ አየ ጋሽ ረጋሳ ይህ እውነት በዮሐንስ ወንጌል ላይ ያሉትን የጻፍቶችን ክርስቶስን ያመኑና ይሄንን እውነት የገባቸው ግን ይህን እውነት ተቀብለው በሕይወታቸው እንዲታይ ለሌላ እንዲተርፍ በሚያስችል ልክ ለመግለጥ ድፍረትን ሲያጡ፣ ክብሬ ይነካብኛል የሚያገኘው ጥቅም ይቀርብኛል በሚል ስሜት ተይዘው ይህንን እውነት በማንነታቸው ላይ ከመግለጥ ተቆጥበው እናያለን? ቀያፋም አንዱ ምሳሌ ነው። ይሄ ምንድን ነው የሰውን ክብር የመረጡበት ምክንያት እንድናስብ ያደርገናል። በብርሃነ ብርሃንን አየን ሲል የበራለንን ብርሃን ክርስቶስ ነው። እኔ ብርሃን ነኝ ብሎናልና ብርሃናችን ክርስቶስ ነው። እሱ ነው የበራልን ይህንን ብርሃን በሚገባ የበራላቸውን ብርሃን እለት ከእለት በሚበራ ልክ ለመግለጥ ያለን ድፍረት ማጣት እንዳለ ለምን ክብር ከመሻት የተነሳ የሚለውን እንድናይ ደግሞ ያደርገናል። መልሼ መጣበታለው። ሰፊ ጊዜ እኔ ብቻ ለእናንተም ጊዜ መስጠት ስላለብኝ። ልክ ነህ አንተ እንዳልከው በብርሃኑ ብርሃንን ማየታችን እሙን ነው። እህ ታዲያ በሱ ብርሃን ካልሆነ በማን ብርሃን ልናይ ነው? ብርሃንን ቃሉ ብርሃናችን ነው። የውድሜ ልካችን እኮ እየምራን ይገኛል ቃሉ ብርሃናችን ነው። ሕይወት ዘመናችን ሁሉ በርቶልናል። ቃሉ እኮ ጨለማችንን ገፎ እየመራን ነው ያለው። ታዲያ ከእግዚአብሔር ክብር ይልቅ የሰውን ክብር ወዷልና የሚለው ከዚህ እውነት ጋር ሊያዛምደው የሚችለውን ነገር ነው። አሁን እንድና ያ እኮ ነው ያልገባኝ እንጂ ማ እኮ ለየቀልብ ናያቸው ሁለቱም፣ ለቱም እኮ ክቡድ ክቡድ የሆነን እውነት እኮ እንዲያዙ እውነት እኮ ነው፣ አሉ ጋሸ ረጋሳ ከወንድም ወንደሰን ቅብል አድርገው። እውነት ነው ሁለታችሁም እንዳላችሁት እውነቱ ጥልቅ ነገር አለው። ግን በብርሃን ብርሃንን አየን ሚለው እውነትና ከእግዚአብሔር ክብር ይልቅ የሰውን ክብር ወዷልና የሚለው እውነት ምንድን ነው የሚያሳየን? በቅድሚያ ከእግዚአብሔር ክብር ይልቅ የሰውን ክብር ወዷልና የሚለው እውነትን በቅድሚያ ካየኑ በኋላ በብርሃን ብርሃንን አየን የሚለውን እውነት ስናይ ግልጽ የሆነ ተባባሪነቱን እንድናስፈደ ያደረገናል። አያችሁ እዛ ጋ የተጻፈው እውነት ዮሐንስ ላይ ከመሀላቸው ከፈሪሳውያን እና ከሰዱቃዩ መካከል የክርስቶስን አዳኝነት ታዳጊነት ገብቷቸዋል። ብር አላቸው፣ ነው አያቸው። እዚህ ጋር ነው ብርሃኑ የሚለው እውነት የሚመጣው። ብር አላቸው ገባቸው። ግን ይህንን እውነት በሞራት እንዳይገልጡት ድፍሩ እንዳይጋፈጡ ከፊት ያለውን የፈሪሳውያንና የሰዱቃውያንን ተግዳሮት በነሱ መሀልና እነሱ መስሉ እየኖሩ ያሉ ስለሆኑ ገፍተው ይህን ብርሃን ማፈንጠቅ ማሳየት አቻሉ። ከዚህ የተነሳ እነሱ ምንፈለጉ የእግዚአብሔር እውነት በውስጣቸው ማዳፈን ነው የመረጡት። በውስጣቸው የበራራቸው ያንን የእግዚአብሔርን እውነት ቃል በሞገድ በድፍረት መግለጥን ድፍረት ናቸው። ስለዚህ ያ ብርሃን በብርሃኑ ብርሃን የሆነላቸው ክርስቶስን የእግዚአብሔርን ፊትለፊት እውን ግልጽ አርጎ አካል አርጎ ያሳያቸውን ክርስቶስን ከመግለጥ እውነት ነው እሱ፣ ሕይወት ነው እሱ ብሎ ከማለት ተሸብበዋል። ፍርሃት ተሸበባቸው። ስለዚህ ክብርም አለ ደግሞ በውስጡ። ትእዛዝ ምን ይላል? ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና፣ የሰው ክብር ፈለጉ። ምክንያቱም ቀሚሳቸውን አንዘርፍፈው ከፍ ብለው በሕዝብ መሃል ሲያልፉ የሚሰጣቸውን ክብር ማጣት አልፈለጉ። ከዚህ የተነሳ ብርሃኑን አዳፍነዋል። ይህ ብርሃን የተዳፈነው በእነሱ ውስጥ እንጂ እውነት ይህ ብርሃን የሚዳፈን እንዳልሆነ ግልጽ ነው። እያበበ እየጎረመራ እየጨመረ የመጣ ብርሃን ነው። በብርሃንስ ብርሃን አየን የሚለው እውነት የሚጨምር ብርሃን ነው። ዛሬ የገባን የእግዚአብሔር ቃል ነገ ሲገባን በደህና መንገድ ነው የሚገባን በሌላ መንገድ ነው የሚበራልን በሌላ መንገድ ነው የሚገለጥልን። ምክንያቱም እግዚአብሔር ሁሉ ጊዜ ማለዳ ማለዳ አዲስ ነው ይላል እግዚአብሔር ቃል። ክብር ለእግዚአብሔር ይሁን፣ አሜን። የወንድም መዘላለም በእግዚአብሔር ቃል ላይ ያለው የመገለጥ የማብራራት አቅም ከፍ ማለት ሁል ጊዜ ደስ የሚያሰኛቸውና የሚደነቁበት ነው። ወንድሞች በህብረት ተቀምጠው የእግዚአብሔርን ቃል ሲገልጡና ሲጨዋወቱ ካገኛቸው ያ የእግዚአብሔር ቃል እርሃቡ ይነሳበታል አብሮ ሆኖ በመቀላቀል የሚነጋገሩበትን ያንን ቃል ታደምጥና የሌሎቹንም ሐሳብ ከሰማ በኋላ የራሱን ሐሳብ በመስጠት የእግዚአብሔርን ቃል ለወንድሞች በማካፈል ረገድ ስስት እንደሌለበትና የማድመጥ ብቃቱንም ጭምር ወገኖች ያደንቁለታል። ወንድም ዘላለም ሀሳቡን ሲቀጥል እ በብርሃኑ ብርሃንን ስናይ የሚለው እውነት እውነት ነው። ገሽርገሳ እንደገለጡት ጥልቅ እውነት ነው። ያ ጥልቅ እውነት ምንድን ነው? ቅድም እንዳልኩት ዛሬ የበራልን ይሄ የእግዚአብሔር በርቃ ዛሬ የተከፋፈለው ይህ የእግዚአብሔር ቃል ንግ ስንገልጠው በሌላ መንገድ በሌላ አዲስ በሆነ መንገድ ይበራልናል፣ ይገለጥልናል፣ ግንን ያሳየናል። በብርሃኑ ብርሃንን ማየት ማለት ነው። ብርሃን በውስጣችን አለ፣ የበራልን ቃል አለ። ክርስቶስ በርቶልናል። ክርስቶስን እያየን ያለነው ክፊታችን ስለን እያለነው ክርስቶስን ነው። ክርስቶስን እያየን በምንራመድበት የህይወት ጉዞ ውስጥ ስተዳንት ካወቅነው ይልቅ ዛሬ አልቀን እናቀዋለን። ዛሬ ካወቅነው ይልቅ ነገ ደግሞ አልቀን እናቀዋለን። ይህንን ያመላክተናል። እዘገ ጸሐፍቶች የብረላቸው ክርስቶስ መመጻደቂያቸው አድርገውታል። የራሳቸው ሸንክተ ክብር መሰብሰቢያ አድርገውታል። እናንተ የተለሰነ መቃብር ብሎስ፣ ኪዳቸው በእግዚአብሔር መቅደስ ውስጥ ይመላለሳሉ። እግዚአብሔርን እያገለግልን ነው እያሉ ይመላለሳሉ ግን የእግዚአብሔርን ቃል በምልክ እየተገለጠ ያለው በእነሱ ላይ ገብቷቸዋል። እርስ በእርስ የሚጣረስን ድርጊትና ህይወትን ነው ሲገለጥባቸው የምናየው። ይህ ሰው ክብር ፈልገዋል፣ ዝናን ፈልገዋል፣ ታይታን ፈልገዋል። በሰው ዘንድ ያላቸውን ክብርና መተያያ ማውጣትን አልፈለጉም። ስለዚህ ይላሉ ከእግዚአብሔር ክብር ይልቅ የሰውን ክብር ፈልገዋል። እግዚአብሔር ሲያከብረን በቃሉ ብርሃን ያበራልናል። የቃሉን ብርሃን ያበራልናል። በብርሃኑ ጨምሮ ሌላ ብርሃን ማየት ይሆናልናል። ዛሬ ያየነውን ብርሃን ነገ አዲስ አድርጎ ያበራልናል። ክብር ለእግዚአብሔር ይሁን፣ አለ ወንድም ዘላለም። ወንድም ዘላለም ይህንን በሚናገርበት ሰዓት ወንድሞች ሁሉ በተመስጡና ባንክሩ ነበር የሚያዳምጡት። ጋሽ ርጋሳ ሐሳባቸውን እያብራራላቸውና እያሳያቸው በመሆኑ እጅግ ደስ ብሏቸው ፈገግ ብለው በተመስጦ ነበር እያዳመጡ ያሉት። ወንድሞች እኔ አሁን ከገለጽኩት ውጪ በሆነ መንገድም ቢሆን በተጨማሪም ቢሆን ሀሳባችሁን ልታጋሩን ከወደዳችሁ እባካችሁ እድሉን ለእናንተ ልስጥ፣ አለ ወንድም ዘላለም። እት ዝናሽ ብዙ ጊዜ ዘመታንና ማድመጥን ትመርጫለሽ፣ እስቲ ሀሳብ ስጪ። ወንድሜ አበራም እስካሁን ምንም አይነት ሀሳብ አላጋራንም፣ እስቲ ያለን ሀሳብ ብታጋራ በማለት የመናገር እድሉን ለአበራ አሳልፎ ሰጠ። ወንድሞች ሁሉም አይኖቻቸውንና ትኩረቶቻቸውን ወደ አበራ በማዞር ይጠባበቁት ጀመር። ውድ ቤተሰቦች በነበረን ቆይታ በብዙ እንዳተረፋችሁ እውነታችን ነው። በቀጣይ ክፍል አራት ይዘን እንቀርባለን። ለዛሬው ሻሎም።